ብዙ ብዙ ነገሮች ነበሩ። የደላንታው ጉዳይ ሚስጥሩ ገና ብዙ ነው። ቀጠሮ አላቸው ሲጀምር ማለት ነው። የእኛ ምልክት የሆኑትን የአማራ ፋኖ መሪዎች እነዋርካውን የሚያገል ድርድርስ ውይይትስ፣ ቅድም የጠራኋቸውን መሪዎች ጠቅላላ ያገለለስ ድርድር ይሁን ውይይት ምንድን ነው ፋይዳው? ቲቸር እኮ ጠይቋል አይደል? እዛ ስብሰባ ላይ የነበራችሁ እኛ መራ ነው ላይ ጠይቋል። ጠይቋል ምንድን ነው ያለው? እነ አለቃ ምሬን ያገለለ ደፍሮ ኮሎኔሉ ፊት እነ አለቃ ምሬን ያገለለ ድርድር ምንድን ነው ውይይት ሲሆን ድርድር ምንድን ነው ብሎ ጠየቀ አይደለ? የሚሰጡት መልስ ግን የሚያስቅ ነው። ፖለቲካ ኃላፊ ተብሎ አፍራለሁ። ሌላ አላማ አላቸው። ምስራቆች ምንድን ነው ሲባል ያለው ምንድን ነው? ያው ከነበራቸው አላማቸው ያለው ምንድን ነው? ጆሃርን ጠቅላይ ሚኒስተር ለማድረግ ጆሃርን ጠቅላይ ሚኒስተር ለማድረግ ዘመነ የክልሉ መሪ ለማድረግ ከወያኔ ጋር እየሰሩ ነው። የሞተ ፖለቲካ አሁን። ማን ይሙት፣ ለህፃን ልጅ ይነገራል። ጆሃርን እኛ እንደው አማራ ስልጣን ላይ ያስቀምጣል እንዲህ አለ። በድፍረት እንኳን እዛ ሰራዊት ፊት እንዲህ ያለ ነገር ሲናገር፣ ዓለም አፈሩ ና እንዲህ እንዲህ ያለ ነገር አለ። ያሉት ነገሮች እነዚህ ናቸው። ይሄንን አውቃችሁ፣ ሁላችንም ለአንድ ዓላማ ነው የቆምነው። አንድ ጠላት ነው ያለን። ይሄንን ጠላት እንምታ። ለምንድ ነው ደጋ ለደጋ የምንሄደው? ሁልጊዜ ጊዜ ሸዋት፣ ሁልጊዜ ደንጎላ፣ ህዝቡ ራሱ ሰለቸንም አይሰለቸንም እኛን ይሰለቸናል። ስለዚህ እኛ በአንድ ዓላማ ልባችንን ክፍትና ንጹህ እናድርግ። በቃ ለዚህ በዚህ ደረጃ ላይ ነው ያለው ነገር። ሁላችሁም በዚህ ደረጃ ነገሮችን አገናዝባችሁ ምንም ሳትጠራጠሩ ምንም ጥርጣሬ እንዳያድርባችሁ ግልጽ ሆናችሁ በቃ ያለውን ነገር በሙሉ የምትጠይቁት ጥያቄ ካለ በግልጽ መጠየቅ፣ ማግመት መት የለም። የምትፈልጉት ነገር ካለ ት ማለት ያለው ነገር ይሄ ነው። ይሄ እናንተ አላያችሁትም፣ አልሰማችሁም። ይሄ ከተፈጸመ በኋላ ምንድነው የተደረገው? የመንግስት የመጀመሪያ ቅድመ ሁኔታ የተቀመጠው በህግ የሚፈለጉ ጽንፈኞችን አሳልፎ መስጠት። እንግዲህ ተመልከቱ እነ ማንን ነው የሚሰጡት? እነ አለቃ ምሬን፣ እነዘመነ ካቴን፣ እነ ባየቀናውን፣ እነ ሀብቴ ወልዴን፣ እነ ጄኔራል ማነው ብርጋዴር ጄኔራል ተፈራ ማሞን፣ ኢንጂነር ደሳለኝ እነዚህን አሳልፈው ሊሰጧቸው ማለት ነው መንግስት ያቀረቡ የኛዎቹ ደግሞ ምንድነው የመጀመሪያው ዙር በሰላም ማለፉን እና የመጀመሪያ ዙር ድርድር ካደረጉ በኋላ ሁለተኛው ዙር ድርድር በሀገር ውስጥ ሳይሆን በአውሮፓና በአሜሪካ ድርድሩ እንዲሆን ነው ጥያቄ ያቀረቡ። በዛ መልክ ነው። ይሄ መረጃ ከደረሰም በኋላ እኛ በትክክል አውቀንበት እኔ የወጣሁት፣ የኔ የሆነ ቀይ መስመር አለ። የኔ የሆነ ቀይ መስመር እንድል የአማራን ሕዝብ ከተጋረጠበት አደጋ መከላከል ነው እንጂ በድርድር ልገባ አይደለም፣ ወይም ደግሞ እንደ ጃል ሰኒ ስልጣን ለመያዝ አይደለም። እኔ የምደራደረው ያ አሳምኖን ወደዚህ መተናል። እናንተም ይሄን አስባችሁ የመጣችሁ ስለሆናችሁ እናመሰግናለን። ግን አሁንም ቢሆን አንድ ሴራ እየተሰራ ነው። ምንድን ነው? ስልክ እየተደወለ ሆነልኝ ነው ከሀብታሙ አያሌው ጋር ኢንተርቪው የወሰደው በጆሮ የኔ ነው የሰማሁት። ያለው ምንድነው፣ ኮረታ ከሚባል አልፎ ባለው ቦታ ላይ አራት እና አምስት ቁስለኞች በአማራ ፋኖ ወሎ ተረሽነዋል ነው። ሌላ እንደገና መንገድ ላይ የሚመጡት እየተጠበቁ እየተረሸኑ ነው ነው። መሳሪያቸው ተቀምጦ ጸጉራቸው ተላጭፏል። እነዚህ እነዚህ ነገሮች እውነት አንድ ላይ ለትግል አንድ ጠላት እያለን አንድን ጠላት ለመውጋት የወጣ ሰራዊት መሃል እንደዚህ አይነት የመከፋፈል ሴራ ሲሰራ በጣም ያሳዝናል አሁንም ይደውላሉ ያው ዛቻ ማስፈራራት እኔ ላይ ያው ምንም የሚያመጡት ነገር የለም ችግር የለም ግን ትልቁን ሴራ አውቀን ለአለም ሚዲያና አራቱን ጠቅላይ ግዛት እዝ እየተሰራ ያለውን ድርጊት ስለዋጣም ብቻ ነው። እንግዲህ ኮሎኔል ከኛ በላይ ማንም የሚቀርበው የለም፣ እዚህ ውስጥ ማንም የሚቀርበው የለም። ከኔ በላይ ማለት ነው። እኔ ኮራ አመራር ነኝ። ማንም ሰው የሚቀርበው የለም። አንድ ኬንዳ ላይ አብረን ነው የምንተኛው። በንተነ ግን ይሄ ሰውዬ ክህደት፣ በአማራ ህዝብ ላይ ክህደት ነው የፈጸመው። እስክሪን ሲቨራችን ላይ የእሱን ፎቶ አድርገናል። ከኔ ስልኬን አልሰበርኩም፣ እሱን አጥፍቻለሁ። ለምን እኔ ልጆችና ንብረቴን ትቼ የወጣሁለትን ዓላማ መስመር ስለሳት ይሄ ደግሞ መስመር ምንድን ነው? እዚህ ውስጥ እኮ ገና ያላገባ ያልወለደ ስንት ራዕይ ወደፊት የሚጠብቀው ወጣት ከንቱ ሊያደርግ ነው እሱ ያሰቡ የሚያሳዝን እሱም የጠቆማቸው ሰዎች አሉ፣ በሙሉ ግልዛ ናቸው። በእንደዚህ ያሉ ቅጥረኞች ተከቦ ነው ኮሎኔሉ ወደማይሆን ቦታ መጀመሪያ። አሁን ብዙ ሰው ምን ይላል ለድርድር ከሁለት ዓመት በላይ እነሱ ጠይቀውታል። እኔ እንኳን ከመጣሁ በኋላ ማለት ነው ኮሎኔል መጎሳ መጎሳለ ከኮሎኔል ፈንታው ጋር ሆነው እስከ እዜት ደንጎላ ያልተጠየቀ የለም ሽማግሌዎች መጥተው እዚህ ላይ ደንጎላ ላይ ሁሉም ላይ ነበር። ወይም ቢያይ ወይ ሻይ እንዲሁ የአማራን ትግል እየጎተተ ውሸት እኮ ሁሉ ጊዜም ረጅም ሰዓት አይሄድም፣ ይገለጣል። ያው ተገለጠ፣ አያችሁ። ይሄው ነው። አመሰግናለሁ።